የሰው ልጅ ታሪክና ጥበብ በሚሊዮኖች ለሚቆጠሩ ዓመታት በተሰበሰበበት የዓለማችን እጅግ ቅዱስ በሆነ የዕውቀት መቅደስ ውስጥ ስለተፈጸመው አስደንጋጭ የወንጀል ድራማ እንነግራችኋለን። ጉዟችን ወደ ፈረንሳይ ዋና ከተማ ፓሪስ፣ ወደ ሉቨር ሙዚየም ነው። ይህ ሙዚየም የጥበብ ዘመን ተሻጋሪነት ምሽግ መስሎ ሳለ በአንድ የፀሐይ ብርሃን በተሞላበት የእሁድ ማለዳ ላይ በሰባት ደቂቃ ውስጥ ብቻ የዘመን ተሻጋሪ ውድ ሀብቶች እንደ ነፋስ ተነጥቀው ወጡ። ይህ የክፍለ ዘመናችን ዘረፋ በመባል የተሰየመው ወንጀል የጥበቡን ዓለም በድንጋጤና በውርደት ውስጥ ጥሎ አልፏል። ሰባት ደቂቃ። አብዛኛው የሰው ልጅ ታሪክ በሙሉ ተሰብስቦ የሚገኝበት ግዙፉ ግድግዳ በሦስት ወይንም በአራት የተደራጁ ሌቦች እንዴት ሊናድ ቻለ? ጊዜው እንደ ኤርዮፕያኖቹ የዘመን ቀመር ኦክቶበር 19፣ 2025 ሰዓቱ ገና ረፋድ 3 ሰዓት ተኩል ላይ ያመለክታል። የዕለተ እሁድ ጠዋት። ፓሪስ ከቀዳሚው ምሽት ሃንጎቨር እና ግርግር በማገገም ላይ ነበረች። የሉቨር ሙዚየም ግዙፍ ግድግዳዎች በሺዎች ዓመታት ታሪክ የተገነቡ ይመስል፣ በፀሐይ ጨረር ያንጸባርቁ ነበረም። ዘራፊዎቹ ከዛ ግዙፍ ሙዚየም በልዩነት ኢላማ ያደረጉት ስፍራ የአፖሎ ጋለሪ ይባላል። ይህ እልፍኝ በፈረንሳይ ታሪክ ውስጥ እጅግ ውድ የሆኑና በዋጋ ሊተመኑ የማይችሉ ቅርሶችን የያዘ፣ በተለይም የፈረንሳይ ዘውድ ጌጣጌጦች የሚገኙበት፣ የቅንጦትና የኃይል ወይም የፓወር መገለጫ ነበረ። ታላቁ ናፖሊዮንና ሌሎች ነገሥታት የተጠቀሙባቸው፣ በዘመናት እንባና ደም የከበሩ አልማዞችና ወርቆች በመስታወት ጋሻ ውስጥ በክብር ተቀምጠዋል። የታሪክ ሊቅና ተመራማሪው አርተር ብራንድ እንደገለጹት ይህ ዘረፋ የዘመኑ የተዋጣለት ዘረፋ ነበር። እዚህ አፖሎ ጋለሪ ውስጥ የተሰበሰበው ውድ ሀብት ከወርቅ ክብደት በላይ ነው። እያንዳንዱ አልማዝ የንጉሳውያን የኃይል ሽግግርና የዘመንን ውጣ ውረድ ይታርካል። ለምሳሌ የሉዊስ ዐሥራ አምስተኛ ግርማዊ ዘውድ ወይንም በናፖሊዮን ግዛት ውስጥ የተሰሩ አንጸባራቂ ጌጣጌጦች እናም የዘውድ ፈርጦች ስብስብ የሀገር ነፍስ ተደርገው ይወሰዳሉ። ዘራፊዎቹ የወሰዱት በከበሩ ማዕድነት የተሰሩ የእጅ ስራዎችን ብቻ ሳይሆን ለፈረንሳይን ታሪክ የተሸከሙትን የሺህ ዓመታት ክብር ነበረ። ይህ ታሪካዊ ስርቆት የመላ ፈረንሳይን ልብ የሰበረውም ለዚህ ነው። ሌቦቹ የእሁድ ጠዋት፣ የሳምንቱ እጅግ ጸጥታ የሰፈነበት ጊዜ መሆኑን በትክክል ያውቃሉ። የዘረፈው ዘዴ የሰውን ልጅ አእምሮ ግራ የሚያጋባ እጅግ ፕሮፌሽናል ነበረ። ወንጀሉ የተፈጸመው ልክ በፊልም ላይ እንደምናየው ባለ መንገድ ነው። በመጀመሪያ ሶስት ወይንም አራት የሚሆኑ ዘራፊዎች የሥራ ልብስ ወይንም ዩኒፎርም የለበሱ መስለው ቀረቡ። ይህ የማስመሰል ጥበብ በዚያ ማለዳ ላይ ምንም አይነት አስጊ ነገር እንደሌለ ጠባቂዎቹ እንዲያስቡ አድርጓቸዋል። ኢላማ ራ የሙዚየሙ ደቡብ ምስራቅ ህንፃ የመጀመሪያው ፎቅን መስኮት ነበረ። ዘራፊዎቹ በማይታመን ድፍረት ከውጭ ሆነው ረጅም መሰላልና የሥራ መወጣጫ ሊፍት ተጠቅመው ግድግዳው ላይ ደረሱ። በእርግጥ ይህን የሚያክል መሰላል ሲጠቀሙ ሰው እንዴት ያያቸውም? ትሉ ይሆናል። አዎ በዙሪያቸው ያሉ ሰዎች አይተዋቸዋል። ነገር ግን ይህን ያዩ ሁሉ የጠገና ሠራ እያከናወኑ መስሏቸው ነበረ። የዘራፊዎቹ ብሬትና የድርጊት ፍጥነት በእርግጥም ያስደንቃል። በብርሃን ፍጥነት የመስታወቱን ጋሻ በኃይል ሰበሩ። ለመስበርም የተጠቀሙት ሌላ ረቀቅ ያለ መሳሪያ ሳይሆን በብረት መቆረጫ ግራይንደር ነበር። በዚያ ቅጽበት ምናልባት በአቅራቢያ ያለ አልፎ ሂያጅ ቢኖር እንኳን ድርጊቱ የተፈጸመው በታላቅ ጥበብና ብልሃት ስለነበረ ማንም ጣልቃ ለመግባት አልደፈረም። የሥራ ልብሳቸው እንደ ማስክ ሆነው አገልግሏቸዋል። በዚች አጭር ደቂቃ ውስጥ የወንጀሉ ቡድን በቅንጦት አዳራሽ ውስጥ ገብቶ የዘውድ ጌጣጌጦችን እንደ ደረቅ እንጨት አጭዶ በኮንቴነሮች ውስጥ ሞላ። የሰው ልጅ ታሪክና ጥበብ በሰባት ደቂቃ ውስጥ ብቻ በፕሮፌሽናሎች እጁ ውስጥ ገባ። አራት ደቂቃዎች። የፈረንሳይ የባህል ሚኒስቴር እንዳሉት አጠቃላይ ዘረፋው ከአራት እስከ ሰባት ደቂቃ ብቻ ፈጅቷል። ይህ ጊዜ የጊዜና መክንዮ የሚጥስ ነው። በሰባት ደቂቃ ውስጥ አንድ ሰው ቡና በትክክል ማፍላት እንኳን አይችልም። እነዚህ ሌቦች ግን የናፖሊዮንን ዘውድ የሉዊስ አስራ አምስተኛ ጌጣጌጦችና ሌሎች ዘጠኝ ዋጋ የማይተመንላቸውን ቅርሶች ሰብስበው ወጡ። የተሰረቁት ቅርጾች በገንዘብ ዋጋ ሊተመኑም አይችሉም። አንድ ሚሊዮን ዶላር ያወጣሉ፣ የለም አምስት መቶ ሚሊዮን የአሜሪካን ዶላር ይገምታሉ ማለት አይቻልም። ዋጋ የላቸውም ወይንም ፕራይስለስ ናቸው። እነርሱ የፈረንሳይ ታሪክ ልብ፣ የማንነት መገለጫዎች ናቸው። የፈረንሳይ የውስጥ ጉዳይ ሚኒስትር ምትክ የለሽ ታሪካዊና ባህላዊ ቅርስ እንደተወሰደባቸው ገልጸዋል። በሺህ የሚቆጠሩ ዓመታት ውስጥ በክብር የተሰበሰበው የሀገር ሀብት በአንድ ሰዓት ውስጥ የወንጀለኞች ምርኮ መሆኑ የመላ ፈረንሳይን መንፈስ እጅግ ሰባብሮታል። ዘራፊዎቹ ሥራቸውን በችኮላ ነበር ያከናወኑት። ይገርማችሁና ዘርፈው ጨርሰው በሞተር ሳይክላቸው ሲፈናጠጡ በ19ኛው ክፍለ ዘመን የተሰራ የእንቁ ክላስተር ዘውድ በሙዚየሙ አቅራቢያ ጥለው ሄደዋል። ይህ ድርጊት የዘራፊዎቹን ትዕግስት ማጣትና ጥርፍ ያሳያል፣ የዓለም የታሪክ መርማሪ የሆነው አርተር ብራንድ አጥብቆ እንደሚያምነው። ይህ ዘረፋ የወንጀለኞች ታላቅ ስህተት ነው ሲል ይገልጻል። መርማሪው እንደተናገረው ከሆነ እነዚህን ቅርሶች መልሶ በመንግሥት እጅ ማስገባት እጅግ አስቸኳይ ሥራ ይፈልጋል። የጊዜ ገደቡም እጅግ አሳሳቢ ነው። ወንጀለኞቹ በሰባት ቀናት ውስጥ መያዝ አለባቸው። ያ ካልሆነ ግን የጌጣጌጥ ባለሙያዎችን ተጠቅመው ቅርሶቹን ማፍረስና ማቅበጥ ይጀምራሉ። ማለትም ለምሳሌ የናፖሊዮንን ጌጥ ካለበት የቅርጽ ይዞታ አፍርሰው ወደ ተራ አልማዝነት ከቀየሩት ቅርሱ ታሪካዊ ዳራውን ያጣና የከበረ ድንጋይ ብቻውን ይቀራል። አንዴ ቅርጻቸውን አጥተው ወደ ተራ አልማዝነት ከተቀየሩ ደግሞ ፖሊስ ሊያገኛቸውም ሆነ ትሬስ ሊያደርጋቸው የሚችልበት መንገድ አይኖርም። ለዛም ነው በጊዜ ሊደረስባቸው የሚገባው። ይህ የሰዓት እሽ ቅድምድም ነው፣ ይላል ብራንድ። የፈረንሳይ ደህንነቶች በእረፍት ላይ ያሉ የፖሊስ መኮንኖችም ሳይቀርብ ወደዚህ ጉዳይ መሰማራት አለባቸው። እንደዚህ አይነቱ የፍለጋ ዘመቻ በፈረንሳይ ታሪክ ታይቶ አይታወቅም፣ ይላል። በምርመራ ቡድን ላይ ያለው ጫና የምርመራ ስራ ብቻም አይደለም። ይህ ዘረፋ ዓለም አቀፍ ዜና ሲሆን የፈረንሳይ መንግስት ፖለቲካዊና ዲፕሎማሲያዊ ክብሩን የመከላከል ግዴታ ውስጥ ገብቷል። የዓለም ሙዚየሞች በፍርሃትና ደግሞም በንቀት እየተመለከቱት ነው። ስለዚህ የፈረንሳይ ምስጢራዊ አገልግሎት ከፍተኛ መርማሪዎች ሳይቀሩ የወንጀለኞችን አሻራ ፍለጋ በፓሪስ ጎዳናዎች እያሰሱ ነው። ቅርሶቹ ከመቅለጣቸው በፊት የወንጀለኞቹን የመገናኛ አውታሮች መበጣጠስ ወሳኝ ነው። ከየትኛውም አካል እርዳታ እንዳያገኙ ማድረግ ድርድር የሌለው ቀዳሚ ስራቸው ነው። የወንጀለኞቹ ፕሮፌሽናልነት ግልጽ ነው። ይህ የመጀመሪያ ዘረፋቸው አይደለም። የባንክና የጌጣጌጥ ሱቅ ዘረፋ የለመዱ የወንጀል ዓለም ተዋናዮች እንደሆኑ ይታመናል። ጥያቄው እነዚህ እብሪተኛ ዘራፊዎች ቅርሶቹን ከማቅለጣቸው በፊት መያዝ ይቻል ይሆን የሚለው ነው። ዘረፋው የተፈጸመበት አሳዛኝ እውነታ በሉቭር ውስጥ የነበረውን ጥልቅ የጥበቃ ክፍተት አጋልጧል። አርተር ብራንድ እንዳሉት ዘራፊዎቹ ከወራት ቀደም ብለው ሙዚየሙን ጎብኝተው የመስኮቱን መስታወት ቲክነስ ወይም ውፍረት፣ የጥበቃ ሰዓቱንና የፖሊስ የመረሻ ጊዜን በጥልቅ አጠንተው ነበር። የፈረንሳይ የባህል ሚኒስትርና የውስጥ ጉዳይ ሚኒስትር ይህንን የጥበቃ ተገላጭነት አምነዋል። እንዲሁም ሙዚየሙ ቀደም ባሉት ጊዜያት የሰራተኛ ማህበራት ተቃውሞና የስራ ቀነሳ ማስተናገዱ፣ ይህም የጥበቃ ሰራተኞችን ብዛትና ብቃት መቀነሱ ከወንጀሉ ጋር የማይነጣጠል ግንኙነት እንዳለው የፈረንሳይ ፓርላማ አባላትም አምነዋል። የሉቭር ጥበቃ ለሽብር ጥቃት እንጂ ለባህላዊ ዘረፋ በቂ ዝግጁነት አልነበረውም። ወንጀለኞቹ ይህንን ደካማ ነጥብ ተጠቅመውበታል። ምርመራው በከፍተኛ ፍጥነት ቀጥሏል። የፖሊስ መርማሪዎች ወንጀሉ የተፈጸመበትን እያንዳንዱን ቦታ ሙሉ በሙሉ በጥንቃቄ መርምረዋል። ለምሳሌ ያ በቾኮላ ጥለዎት የሄዱት በአልማዝ ቅንጣቶች የከበረው ውድ ዘውድ ምናልባትም የወንጀለኞችን ዲኤንኤ ሊይዝ ይችላል በማለት በላብራቶሪ ውስጥ በጥብቅ እየተጠና ነው። በተጨማሪም ፖሊስ መስኮቱን ለመክፈት የተጠቀሙበትን መሳሪያ አግኝቷል። ከዚያም አልፎ ወደ ፎቁ የተውጣጡበትን መሰላል እንኳ እንኳን ነዚያው ነበር የሄዱት። እነዚህ ፍንጮች ወደ ዋናዎቹ ተዋናዮች የሚመሩ ቁልፍ መንገዶች ሊሆኑ ይችላሉ። የሉቨር ዘረፋ የጠፋችውን ሞናሊዛን ያስታውሳል። በ1911 ስትሰረቅ ከሶስት ዓመታት በኋላ ተገኝታ ነበረ። አሁን ጥያቄው የፈረንሳይ ዘውድና ጌጣጌጦች ይህንኑ አይነት ታሪካዊ ዕድል ያገኛሉ ወይ የሚለው ነው። የሉቨር ዘረፋ የፈረንሳይን መንግስት ብቻ ሳይሆን የጥበብና የታሪክን ክብር የሚወደውን ዓለም በሐዘንና በውርደት ውስጥ ጥሏል። ዛሬም በዚያች የቅንጦት አፖሎ ጋለሪ ውስጥ ባዶ የመስታወት ማሳያ ዲስፕሌዎች ቆመዋል። እነዚህ ባዶ ዲስፕሌዎች የማይታመንነም አሳዛኝ የክፍለ ዘመኑ የተዋጣለት ወንጀል መፈጸሙን በዝምታ ይመሰክራሉ። የፈረንሳይ የፖሊስ ኃይል ዘራፊዎቹን ለመያዝ በሙሉ ኃይሉ ተሰማርተዋል። ነገር ግን የዘመን ተሻጋሪ ውድ ሀብቶቻቸው በእውነት ተመልሰው ይመጣሉ ወይስ በወንጀለኞች እጅ ቀልጠው ለዘላለም ይረሳሉ? የታሪኩ መጨረሻ ገና አልታወቀም። ፍርዱ እስኪሰጥ ድረስ ጥበብ አፍቃሪ የሆነችው የዓለም ክፍል ግን በጥርጣሬና በሐዘን ነገርየውን ትመለከተዋለች። መረጃውን ስናጠናክር ፍራንስ ትዌንቲ ፎር እና ቢቢሲ ኒውስን በዋቢነት ተጠቅመናል። እስካሁን አደቂቃ ድረስ ስለተከታተላችሁን ከልብ አድርገን እያመሰገንን ይህን መረጃ ሰጪ ቪዲዮ ከወደዳችሁት ላይክ በማድረግ ቻናሉን ሰብስክራይብ በማድረግ እንዲሁም ለወዳጅ ዘመዶ ቪዲዮን ሼር በማድረግ ሀሳብ፣ አስተያየታችሁንም ከስር በኮመንት መስጫው ላይ በማስቀመጥ የቻናላችን ቤተሰብ ይሁኑ። በቀጣይ አዲስ መረጃ ሰጪ በሆነ ቪዲዮ እስከመገናኝ ሰላም።